አዴይ ዛሬም በአዴይ መጥችላችኋለሁ። እንግዲህ አዴይ ላይ ሰላሳ ሰባት ላይ እንዳየ ነው፣ ባርኮቴ ፍቅሩን ገልጾላት ነበር፣ ለአዴይ ማለት ነው። እሱን ደግሞ ልመታ ለፍቅር ተናግራ ነበር ማለት ነው። ፍቅር ጋር ተጣርታ ነበር፣ አዴይ እኔን ሳታስፈቅጂ እንዴት ከባርኮት ጋር ወጣሽ ብላ በማለት ማለት ነው። ከዚህ በኋላ ጫፌን እንዳነቅኝ ወንድምሽ ፍቅረኛ ሆኛለሁ እያለቻት ነበር ማለት ነው። እንዴት በፍጹም ይሄን ስትናገር ደግሞ ዴቭ ሰምቶ በጣም ተናዷል። ምክንያቱም ዴቭ ያፈቅራታል ማለት ነው አዴይን። በዚህ የተነሳ ሁሉም ጋር ተጣልታለች ማለት ነው። ዴቭ አሳስበነ ማለት ነው ጉዶች። ይሄ ባርኮቴ አሁን ላይ ፍቅሩን ገልጾላት ከአዴይ ጋር ነው ያለው ማለት ነው። ጊዜውን ማሳለፍ የያዘው ከአዴይ ጋር ነው። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? አዴይ እንግዲህ ፍቅሯን ክፍል 38ን አዴይን ይችላቸው መጥቻለሁ። ሰራተኛው አዴይ ምክንያቱም ፍቅራቸው እንግዲህ በፊት ላይ ባርኮቴ እንደሚያፈቅራት ነበር የምናውቀው ማለት ነው። አሁን ላይ ደግሞ ውድ ቤተሰቦቼ ባርኮቴም ያፈቅራታል፣ ቢቭም ያፈቅራታል። ዲቭ በጣም እየለመናት ነበር እስከ ዛሬ። በነገራችን ላይ እሷ የምታውቀው ባርኮቴ ፍቅረኛዋ ሳይሆን እንደ ወንድሟ ነበር የምታየው ማለት ነው። እንትና ነበር ሲለምናት የነበረው ማለት ነው። እየወደዳት ምናምን ነገር ዴቭ ነበረ። አሁን ደግሞ ዴቭ እሱም ያፈቅራታል፣ አላገኛትም። እሷም ደግሞ የባርኮት ፍቅረኛ ነኝ ስትል ሰምቶ ተናዶ ተበሳይቷል። ሊሆን አይችልም ብሎ ከባርኮት ጋር የተደባደበ ነው ውድ ቤተሰቦች ማለት ነው። እንግዲህ እሄዳለሁ ብሏል ዴቭ ከዚህ መከቃለብ ብሎ እሱም ደግሞ እንትናም መሄዳለው አለ ማለት ነው። ባርኮቴ ከዚህ እንሄዳለን ብሎ ፍቅርም የት ነው የምትሄዱት? እንትናም ደግሞ የት ነው የምትሄዱት? ከዚህ በኋላ ሄዱ የለም። ደግሞ በጥፊ ይላታል ማለት ነው እንትናን፣ እቺ ማነው ስሟ ኤላ፣ ለእንትና ውሃም ጭሌ ብላት ለምለም ማለት ነው። ለምለም ደግሞ ውሃ ስትሰጣት ውሃው ጫው ነው ብላ ፊቷ ላይ ትደፋለች ማለት ነው። ፊቷ ላይ ስትደፋው ደግሞ እንትና ያያል ማለት ነው ኤላ። ኤላም ደግሞ እንዴት እንደዚህ ታረያለሽ እንዴት ብሎ በጥፊ መታታል ማለት ነው። ሊዱም ማለት ነው። ለምለም እንግዲህ ውሃዋን እየጠራረገች አሁን ያለችበት ፍቅሯን እያጣጣመች በዛ ላይ ደግሞ በጣም አስደስቷታል ማለት ነው። ወድ ቤተሰቦቼ ያልሰጣት ነገር የለም ማለት ነው። ምክንያቱም ስጦታ ጊፍት ምናምን ሰጥቷታል ማለት ነው። ለለምለም ማለት ነው። እንትና አሁን ላይ ያለችበት ከእሱ ጋር ስለሆን ያለችው ሌዲውን፣ ከዚህ በኋላ ቤት እንዳትመጪ አልፈልግሽም ብሏታል ማለት ነው እንትና ኤላ ማለት ነው። ኤላና ሊዱ ተወደው ነበረ፣ አሁን ላይ ግን ምስቅልቅላቸው ወጥቷል። ባርኮትና ዴቭ ለምን ተደባደቡ? በአዴ ምክንያት ነው። አዴ ተወደዋል ማለት ነው። ይወደደው ይወደዋታል ሁሉም። በነገራችን ላይ ንጉስም ይወደታል አዴን። የማይወዳው ወንድ የለም ማለት ነው። ግን አሁን ላይ ሁሉም ሰላም የሚዋደዱ ያሉት እንትን አስቸጋሪ ነው። ወንዶች እንግዲህ ዴቭ አደይን ታፈቅራት አለ ወይ? ባርኮቴ እኔ እንደዚህ ሳጫውትህ የነበረው ለካንተ ለራስህ እያመቻችህ ነበር። ስለዚህ አንተ ሳትመጣ ቀደም ነው እኔ አደይን የማፈቅራት፣ አትጨቅጭቀኝ ብሎታል ማለት ነው። ውድ ቤት ሰዎች አጨቅጭቀኝ፣ እኔ አደይን ያፈቅርኳት ድሮ ነው፣ አሁን አይደለም። ላንተ አሁን መስሎህ ነው አይደል? አሁን አይደለም፣ ያፈቅርኳት ያፈቅርኳት በፊት ነው ብሏል ማለት ነው። ሶሪ፣ ባርኮቴ ማለት ነው ባርኮቴ እንግዲህ ላለበት ሁኔታ አሁን ላይ እሱም መሄዳለሁ ብሏል። የዚህ ነው የምትሄዱት? በጣም ይቅርታ ባርኮቴ፣ ይሄ ይፈጠራል ብዬ አስቤ አላቅም ነበር ይላል። ፍቅርም ደግሞ በፍጹም አደይ ማግባት አትችልም። አደይ የቤት ሰራተኛ ናት። እንዴት ሰራተኛ ታገባለህ? ባርኮቴ፣ እኔ እንደዚህ ጠብቄ አላቅም። እንዴት እንደዚህ ታደርጋለህ? ይሄን ሁሉ ደግሞ ለማዬ እናገራለሁ፣ አለችው። እሱ ደግሞ እማዬ ጋ መድረስ የለበትም ይሄ ነገር። እውነቴ ነው ምልሽ ፍቅር፣ እገልሻለሁ። እማዬ ከሰማ እገልሻለሁ፣ የኔ ራሴ ፈተዋለሁ ብሏል ማለት ነው ባርኮቴ። እንግዲህ አሁን ላይ ያለው ውድ ቤተሰቦች፣ ከአደይ ፍቅር እያሽኮለኮለው ነው ማለት ነው። ሌላው ሲቀጥልም ደግሞ እንትናይ ይችላል ሊዲያ ከኤላ ፍቅር ይዟታል ሊዲያ። ግን ደግሞ ልብስሽን ሰብስብ ይላታል ማለት ነው እንትና ነው ይሄ ማን ነው ባርኮቴ። ባርኮቴም ደግሞ በፍጹም እንሄዳለን እያላስ ነበር ማለት ነው ሊዲያን እህቱን እንትና ነው። የት ነው የምንሄደው ትለዋለች። ከዚህ መሄድ አለብን፣ እዚህ በፍጹም ከባርኮት ጋር መኖር አልፈልግም ብሏል ማለት ነው። አክስታችን ጋር እንሄዳለን ይላል ማለት ነው። እሷም ደግሞ አልሄድም፣ እዛ እኮ ቤታቸው ጠባብ ነው ትላለች። ረ እንግዲያው የራስሽ ጉዳይ ጉዳዮች ነው የኔ ጉዳይ አይደለም። እንደ ዝካልሽ የራስሽ ጉዳይ ተዋለ ማለት ይላታል ማለት ነው። እንዴ የለመነችው ነበር የት ነው የምትሄደው? አዴይም ደግሞ በጣም ይቅርታ ምንም ማረጋችሁልኝ ይያሉት ለለምለምም ደሞ ባርኮቴ እንደሚያፈጥረኝና እንደሚወደኝ ነገረኝ ትላታለች ለምለምም ደግሞ እንዴ እስቲ እውነት በያደዬ በጣም ነው ደስ የሚለው ባርኮቴ እና ምን አልሽው አንቺ? እሺ እሺ ለምን አትይውም? ትላታለች ማለት ነው። ምክንያቱም ባርኮት እኮ በጣም ጥሩ ልጅ ነው፣ አስተዋይ ልጅ ነው፣ አውቀዋለሁኝ እና እሱን እሺ ማለት አለብሽም። እሱን በፍጹም እንዲህ ማለት የለብሽም። እሱ እኮ በጣም ጥሩ ልጅ ነው፣ ምናምን ምናምን ትልና ትድልላታለች ማለት ነው። ያው ዴቭ አዛለ፣ ዴቭም አሳዘነኝ ወዶች ዬ ማለት ነው። አሁን ላይ ሁሉም በእርግጥ ያሳዝናሉ ግን ቢሆንም ዴቫውን አሳዝመኛል ማለት ነው። አይ አዴይ፣ እንደው አዴይ፣ ምን ይሻልሻል? ይሄ ፍቅር መጥፎ ነው። እየተደባደቡ ይገኛሉ ማለት ነው። የአዴይ ጉድ እየወጣ ነው እንግዲህ። በነገራችን ላይ ፍቅርም እንግዲህ ያው ዴቭን ታፈቅራለ ማለት ነው። ዴቭን ታፈቅረ የለ ስለምትወደው ለእሷ ለቀቀችላት። አሁን ላይ ግን ፍቅር ደግሞ አዴይ ደግሞ እሱን ካፈቀረችባት በጣም ከባድ ነው። በርኮቴን ካፈቀረችው በጣም ከባድ ነው ውዶችዬ፣ ማለት ነው። እሷ ትጎዳታለች ማለት ነው። ይጎዳዳሉ ማለት ነው። የምትጎዳት ደግሞ ማነች? አደይ በተራዋ ደግሞ ታሰቃያለች እንትና ማለት ነው። ይችናል እንትናን ታሰቃያታለች ማለት ነው። ውድ ቤተሰቦቼ፣ እንደምታሰቃያት ደግሞ አቃለሁ። አደይ አሁን ላይ ያለች ሁኔታ በጣም አስቸጋሪ ነው ማለት ነው ውዶችዬ ይላችኋለሁ። አስቸጋሪ ሁኔታ ላይ ነው ያለችው አደይ። አደይ አሁን ላይ በፍቅር አለች ማለት ነው ውድ የተሰማ በፍቅር አለች ማለት ነው፣ ስለምታፈቅረው ስለሚገባው ይህንን ማረጋ ትችልም ማለት ነው። ሁለት ወንድ እንግዲህ ከባድ ነገር፣ ሁለቱም ወንድ ቢሆንም ያው ነው። ፍቅሯን ተቀብላ መኖር ነው ያለባትቶች ሁለት ወንድ አፍቅራ መኖር አሪፍ ነው። ሁለት ወንድ ብቻ ፍቅር እላቸዋለሁ። ሁለት ወንዶችን አፈቀረች ማለት አስብ እና አደይ አሁን ላይ ያለችበት ሁኔታ ደስ ይላል። ማርኮቴን ብታፈቅረው ይሄንኛው ደግሞ ዲፍ ዲፍ ዲፍ ያሳዝናል እንጂ ማርኮቴን ብታፈቅረውም ምንም ብትለውም አይከፋም ግን ማርኮት ያሳዘነኝ ሊዱም ታሳዝናል በጥፊም ተመታ ኤላን እንደሆነ አላገኘችውም ለምለም ደግሞ ክፉ ነች ኃይለኛ ነች ማለት ነው እንደ አዴይ ሲመጣት ሆነ ምንም ሲባል ጀምም መስል ዘይደልበችም በነገራችን ላይ የከፋች ናት ማለት ነው ከአዴይ አዴይ ያው ምንም ቢሆን ፍቅር ስታሰቃያት እንኳን ዝም ትላለች። ማይ ግን ዝም የምትል አይደለች፣ ኃይለኛ ሆናለች ማለት ነው። ውድ ቤተሰቦች ኃይለኛ ትራንት እያረገች ሁን አደገኛ ሆናለች። ሊዱ ታሳዝናለች፣ ያደን አላገኘች ያው አደይ ጓደኛ ብትሆንም አዴ ግን ብዙ ወንድ ስለሚወዳ ፍቅር ትቀናባታለች ማለት ነው። ፍቅርም ከሚጣሉት በዚህ በዚህ ነበረና አሁን ያው በቀጣው ደግሞ የምናየው ይሆናል። አዴና እንትና ተፋቀረው ባርኮቴ ወይም ደግሞ የድፍ ዴፍን ታፈቅረ ይሆናል ማለት ነው።